በአፋር ክልል አፍዴራ ወረዳ በሚገኘው ሀይሌጉብ ተራራ ላይ ኅዳር 13 ቀን 2018 የተከሰተው አዲስ የእሳተ ጎመራ ፍንዳታ እጅግ አስደንጋጭ እንደነበረ ይታወቃል። ፍንዳታው ሲከሰት በአፍዴራ ወረዳና አካባቢው ላይ የመሬት ንዝረት፣ ጭስና የፍንዳታው ብናኝ ከፍተኛ የሆነ ድንጋጤ የፈጠረ ሆኗል። የእሳተ ጎመራው ክስተት በጊዜ ሂደት ከፍተኛ የሆነ የቱሪስት መስህብ የሚሆን ቢሆንም በመጀመሪያ ጊዜ ሲፈጠር ከፍተኛ ስጋት ያለው በመሆኑ ጥንቃቄ የሚሻው ጉዳይ ነው። አሁን ላይ የፍንዳታው ብናኝና ጭስ እየቀነሰ ቢገኝም በአካባቢው በሚገኙ ህብረተሰብ ላይ እና ቱሪስቶች ላይ ጉዳት እንዳያስከትል የወረዳው አመራር እንዲሁም ደግሞ የክልሉ ጤና ቢሮ ወደ አካባቢው ባለሙያዎችን በመላክ የጥንቃቄ ስራ እየተሰራ ይገኛል። ከአዲሱ ፍንዳታ በተጨማሪ ነባሩ የእርታሌ እሳተ ጎመራ ብዙ ጊዜ አላት ሆኖ የነበረ ቢሆንም አዲሱ ፍንዳታን ተከትሎ በተደጋጋሚ ከፍተኛ የሆነ ድምፅ እያሰማ ይገኛል። ሀይሊ ጉብ ተራራ ላይ የተከሰተው ፍንዳታ በአይነቱ ለየት ያለ ሲሆን፣ ጭሱና ብናኙ ከኢትዮጵያም አልፎ ሌሎች አገራት ላይ መታየቱ እየተገለጸ ነው። ይህ የተከሰተው አዲሱ ፍንዳታ ከ12 ሺህ ዓመታት በኋላ ለመጀመሪያ ጊዜ የተከሰተ ትልቅ ፍንዳታ ስለመሆኑ እየተነገረም ይገኛል። ወደ ስፍራው የሰመራ ዩኒቨርሲቲ የስነምድር ባለሙያዎች ስለ ጉዳዩ እንዲያጣሩ ስለመላካቸው